ዛሬ ቤተሰብ ያብና ሄሉ ሌላ ታሪክ ውስጥ ገብተው ነው ያገኟቸው። ሄሉ በደስታ ስትፈነጥስ ነው ያዩዋት። ያብ ደግሞ ያው ደስታ አትሉት ወይም ደግሞ ምን አትሉት ሁለት አይነት ስሜት ሆኖ ነበረ። ሉልና ልዩ ደግሞ በመናደድ በመብሽ ቀን ነበረ ያዩዋቸው ማለት ነው። ቤተሰቦቼ፣ የሚገርመኝ ነገር እናንተ ሁለታችሁ ልጆች ማለት ነው መቼ የፈጸማችሁት ነው ያብና ሄሉ ነገር እየው፣ መቼ ፈጸማችሁ ነው ይሄ ነገር የተከሰተው? ያብም ወግዲ ደርሰው ነው አይኑም በአይኑ ላይ ነው ማለት ነው ቤተሰቦቼ፣ ና ወደ ዋናው ጉዳይ የስገባ ግን ማለት ነው ቤተሰቦቼ ዛሬ እንግዲህ ሄሉን ያስፈነጠዘበት ሉሌን ና ልዩ ደግሞ እንደ ብዶ ነው መጨረሻ ላይ የት እንደገቡ እንኳን ሳናቅ የጠፉበት ቪዲዮ፣ የገረመኝ ቪዲዮ ነው ያየ። ዛሬ ብዙዎቻችሁ ያው አንዳንዶቻችሁ ናቸው ብዙዎቻችሁ ባይሆን ብዙዎቻችሁ ደግሞ በሄሉ መደሰት በሄሉ እንደዛ ቅውጥ ማለት ብዙዎቻችሁ እሷን ደስታ የምትፈልጉ ደስታዋን ብቻ ማየት የምትፈልጉ ስትደሰቱ ማይቻለው አንዳንድ ኮሜንት ደግሞ ያው ሄሉ ልትበቀል የሚባለው ያብን እንጂ እውነት አይሆንም እያላችሁ ነው። በዚህ አጋጣሚ እንግዲህ ምን ተፈጠር የሚለውን አብረን እንግዲህ እንሰማለን ማለት ነው ቤተሰቦች፣ ሄሉ እንግዲህ ዛሬ ጫን ያለ ታሪክ ነበረ ይዛ የመጣችው። እሱም እንግዲህ ያብንና ልዩን በአንድ ላይ በመጥራት ለሉሊም ሳትነግረው፣ ሉሊም ባለበት ለሱም አልነገረችውም፣ ያብ እስከሚመጣ ማርገዟን ነው ያበሰረችው። እንግዲህ ሄሉ ለያብ አረገዝኩል፣ ሄደን ማስመርመር ትችላለ፣ እርጉዝ ነኝ፣ በጣም ደስ ብሎኛል፣ አባትነ እንኳን ደስ አለ ማለት እንግዲህ በልዩ ፊት እንግዲህ ሁለቱንም ብቻ ሳይሆን ኑኔን ጭምር ክው በማድረግ በማስደንቅ ነው። ዛሬ ለእሷ ደስታ በዙሪያቸው ላላቸው ደግሞ ያው ሲከፉ ነበረ ያዩቸው ማለት ነው። በዚህ አጋጣሚ ሄሉዬ ነገር እየሆን ማለት ነው። የእውነት መቻ አርጋችሁት ነው። ባለፈ ግን እኮ ሄሉ ስትናገር ከያብ ጋር ምንም አይነት ነገር ውስጥ እንዳልገባች ነበር። እኔ እውነት ለመናገር ቤተሰቦች ቅርታ አድርጉኝና ያው ሄሉ ሙሉ እንደሆነች ነበር እስካሁን ማቀው። ምክንያቱም ገና ሽማግሌ ላልተላከ ነገሩ ጊዜው ተገለባቢጦች ቢሆንም የሆነ ሆነ ችግር ነው። ግዳው እኛ ማወቅ የለብንም፣ ለነገር እዮን እንደው ልቀልል ብዬ ነው እንጂ ግን ቢሆንም አሁን ያብ የእውነት ራሱን የመሰል አስመሳይ ልጅ ሊደገም ነው ማለት ነው። እና መጨረሻ ላይ ቤተሰቦች ያብ በጣም ደስ ብሎት እንግዲህ ሄሉን አቅፏት ሲደሰት፣ ምን ልበላው ልደሰት ወይ ልዘን ወይ ዝብርቅርቅ ያለ ስሜት ውስጥ ነው ያለሁት። ሄዱዬ እያሸሽኝ ከሆነ ግን በዚህ መቼም ይቅር አልልሽም፣ መቼም ይቅር አልልሽም በማለት ሄሉን ሲያስጠነቅቃት ነበረ። ሄዱ ደግሞ እንዴት በእንደዚህ አይነት ነገር ዋሻ አለው ፈለግ አብረን ሄደን ማስመርመር ትችላለህ። እኔም ከትናንት ወዲያ ተመርምሬ ነው የእርጉዝ መሆኔን እያወቅኩት። ከዚህ በኋላ አባት ነግ ደስ ይበል በማለት እንግዲህ ሁለቱም ተደስተው ነው ያዩዋቸው ቤተሰቦች። እውነቴን ነው ምላችሁ፣ እኔ ግን ማለት ነው እየጠረጠርኩት ሄዱ ምናልባት ያብን ለራሷ ለማድረግ ወይም ደግሞ ልትበቀለው ከልዩ አለያይታ ይመስለኛል ሳስብ። የራሴ ሀሳብ ነው የራሴ ሀሳብ ነው ማለት ነው። ሌላው ደግሞ የያብ ደግሞ ደስ ማለት መጨረሻ ላይ ደስ ብሎት ሄሉዬን አቀፋት፣ ሳማት፣ ወይኔ አባት ሊሆን ነው በቃ አባት ልታረጊ ነው ብሎ መጨረሻ ላይ ያሳየው ደስታ አልጣመኝም። ለመሰላችሁ መልሶ አሁንም ያብ ማለት ነው ያው አንዳንድ ወንጆች ድንገት የሆነ ነገር ተከሰተ ሲባል ያለመቀበል እንትን አላችሁ አይደል? እሱ ግን በጊዜው አላሳየም፣ ይሄን አላሳየም። የእውነት ያብ ከልቡ ደስ ብሎት ነው ሄሉ አረገዝኩ ስትለው ነው። አሁንም በድጋሜ ስሙን ከፍ ለማድረግ ተቀበለ እኮ ያሁን ወንድ ቢሆን እኮ እሽ እሺ ብሎ አይቀበልም እንዳይባል ፈርቶ ስሙን ድጋሜ ሊያድስ ይመስለኛል። ይቅርታ፣ ለማንኛውም ማለት ነው አብረን የምናየው ይሆናል መጨረሻውንና እኔ ግን ምንም ነገር የጣሜ ነገር የለም። ሄሉ የእውነት ፈጽማችሁ ነው ያ ነገር እንዴት እሺ ሽማግሌ ሳይላክ እንዴት በአደባባይ ቪዲዮ ይወጣል? አርግዣለሁ ተብሎ ነውስ? እኛ ተመልካቾቻችሁ ላይ ጢባ ጢቤ ድራማ እየሰራችሁ ነው? አልገባኝ መችም። ሄኑ ብታረግዝ በአደባባይ ሽማግሌ አልተላከ ያብ ሽማግሌ ልኳን እንዴ? ቀለበቱን እንኳን አፍንጫ ወደ ርውራል ይቻለን እንዴት በአደባባይ ያርግዣለሁ ብላ ያውም የተከበሩ ቤተሰብ ያላል ሽማግሌ እንኳን አልተላከም። ይቅርታ ቤተሰቦቼ፣ ይሄን ሀሳብ ስለሆነ ነው። ምናልባት የኔን ሀሳብ የምትጋሩ ሰዎችም ትኖራላችሁ። እኔ ሄሉ ደስታ ያስደስተኛል። የእውነት በጣም ደስ ከሚለኝ ነገር ሴት ልጅ በክብር አግብታ እርግዝና በአደባባይ ብታወጣ ደስ ይለኛል። አንደኛው ግን ደሞ ከምንም በላይ ደግሞ ሄሉ ተደስታ የእውነት እርጉዞና እንደዚህ ያስደስቷት ከሆነ ጌታን ደስተኛ ነው፣ የእውነት ከሆነ ማለት ነው። እና ምክንያቱም አንድ እነዛን የመሰሉ የተከበሩ ቤተሰብ ያላት ልጅ ዛሬ ያርግዣለሁ ብላ በአደባባይ ሽማግሌ ሳይላት አትወጣም ብዬ ስላሰብኩ ነው። እንደራሴ ቤተሰቦቿን ስለማከብር ክብራቸውን ስላየው ነው። እና ያብም እንግዲህ የእውነት ከሆነ ያው ወግ ደርሶት አይኑላይ አይኑም በአይኑ ላይ ነው እንግዲህ። ታምራትን ዘፈን ይኸው፣ እድሜ ለእሷ ወጋዮ ዘንድሮ አይኔም በአይኔ ላይ ነው ሊል ነው ይመስለኛል፣ እውነት ከሆነ ማለት ነው። እኔ ያ ሁለት ልብ ነኝ፣ አንድ ሄሉ ልትበቀለው ነው፣ ሁለት እኔ እንጃ ልትበቀለው ፈልጋ ወይም ደግሞ ሁለተኛው ወደ ራሷ እንዲመጣ ስለምትወደው ስለምታፈቅረው ወደ ራሷ ልታመጣው ፈልጋ ነው ብዬ ነው ይሄ ራሴ አስተያየት። ቤተሰቦች የእናንተ አስተያየት ይኖራል ብዬ ነው ማስበው። በመጨረሻ ግን በጣም የገረመኝና ያሳቀኝ ሉልና ልዩ ወዴት ገቡ? መጨረሻ ላይ ወዴት እንዲሄዱ አይታችኋል? እነሱን በመፈለግ ነው እኔ ራሱ የቆየት ሉልና ሉልና ሉልና ማናት ልዩ ሉልና ልዩ በመጨረሻ ላይ ያው ተናደው፣ በመጨረሻ ተቋረጠ፣ ያው አቋረጡኝ። እዚህ እንግዲህ ሰው ቤት ከባድ ነው። ልዩና ሉሌ ወዴት እንደገቡ ነበር የፈለግኳቸው። ሁለቱም በጣም ነው የተናደዱት። ሉልም እንዲህ ለእንደዚህ አይነት ነገር መጀመሪያ ለመለን ያስነግርኝ እንዲህ ከማይረባ ሰው ተረግዣለች ብሎ